አለን ደግሞ ሁል ጊዜ ብንታጠብ ማንጠራ ሰዎች ይሄን ስላችሁ የአመለካከታችን አመለካከታችን ይሆን አለለ። አንድ ሰው እኮ የሰውን ደስታ ያስደስተዋል አይደለ? እኔ ግን ዛሬ ትክክለኛ ጥላት መሆናችሁን ያዩትኝ እንዴ! ብሩኬና ሃይሚ እንደሆነ አይለያዩም። ግን ለምንድን ነው የእነሱን ደስታ ለመንጠቅ እንደዚህ ዝን ያክል ዛሬ ላይ ደግሞ ያ የቀረ እናት መዘቅዘቅ ለምን አስፈለገ? በድጋሚ ወደ እናት መዘቅዘቅ ምን አይነት ሰው ናችሁ እናንተ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ያው እኛም አይተን ማለፍ የሆነ አላስቻለንም። ግን ደስተኛ ሲሆኑ ብቻ አደለም፣ ወይም ብሩኬና ሃይሚ ሲጣሉ ብቻ አደለም። የሆነ ነገር የምንለው ወተን ማለት ነው። ግን ደስታቸውን ደግሞ ለማፍረስ ደፋ ቀና የሚሉ ሰዎች አሉ። እነዛን ሰዎች ጨረቃ ፋሚሊና ትክክለኛ የብሩኬና የሃይሚ ወዳጆች ብታስቆሟቸው እንደ አሳብ ጥሩ ነው። የምሬን ነው። እናት ምን ታድርግ? ለምን እናት ትዘቀዘቃለች? ይሄንን ስራ ልሰሩ ግድ ይላችኋል? እንግዲህ ብሩኬንና ሃይሚ ከትንሽ ቀን ወዲክ አሌል ፍቅራቸው ጨምሯል። ብሩኬማ ሲያያት ራሱ ይቅለጠለጣል ትላላችሁ። የብሩኬ ፍቅር ደግሞ ከሀይሚ ራሱ ጎልቶ ወጥቷል ትላላችሁ። እና ይሄንን ፍቅር ይሄንን የሚጣፍጥ ፍቅር በቃ የእሱን ፎቶ የሚሸከሙ የብሩኬ አፍቃሪ እንደሆኑ ዛሬ ላይ ተረድቻለሁ። እነዚህ ሰዎች ደግሞ አካውንት ቀይረው የሀይሚ እህቶች ናቸው እንደዛ ያደረጉት ለማስባል፣ የብሩኬን እናት አሁን ላይ እየዘቀዘቁ ነው ያሉት። ይሄ ነገር ደግሞ አግባብ አይደለም። ልታስቆሟቸው ግድ ይላል። ሲጀመር ወንድም የሚባል ነገር የለም። በአድ ወንድም ሊሆን አይችልም። አስረግጬ ስነግራችሁ በፍቅር ታስራችሁ ነው ያላችሁት። አዎ እናንተ አፍቅረነዋል እሱን ለማለት ሼም ይዟችሁ እንጂ በብሩኬ ፍቅር ነው ታስራችሁ ያላችሁት። ስለዚህ የልጅቷን ሀይሚ መታ ለምን የኔን የምትወዱኝ ከሆነ ለምን የሰው እናት ትዘቀዝቃላችሁ? ምናምን ብላ መልስ ስትሰጥ እነዛ ንጹሕ ልብ ያላቸው የእሷ ወዳጆች ሀይሚን እንዲጠሏት እየተደረገ ነው። አሁን ላይ እንደዛ አይነት ነገር ነው እኔ እንዳየሁትና እንደተረዳሁትኛለው ማለት ነው። ግን የዝን ያክል ምን አቃጠላችሁ? በጣም ነው የተቃጠላችሁት። በጣም ነው ርር ያላችሁት። አንዷማ ምናለች መሰላችሁ? ብሩኬ የውነት ሀይሜን የሚወዳት የሚያፈቅራት ከሆነ ወጥቶ በአደባባይ አፈቅራት አለው ወዳት አለው ይበል። ከዛ እናምናለን አንቺ አመንሽ አላመሽ ቋቋጥያም ማለት ነው እኛ ከሁኔታቸው ተረተናል እንደሚዋደዱ እንደሚፋቀሩ ከሁኔታው ተረተናል እኛ ከተረዳናቸው በቂ ነው እናንተ ግን የዚህን ያክል መንገብገብ ማረር ለምን አስፈለገ ለምን ልጆቹን ለቀቅ አታደርጓቸውም ለምን ህይወታቸውን አይኖሩም ለምን በዚህ ልክ የምሬ ነው ምላችሁ እኔ አሁን ላይ ያሉበት ሁኔታ የብሩኬ እና የሃይሚ በጣም ተመችቶኛል። ለምን ፍላጎቴ እንደዚህ እንዲሆኑ ነበረ። በቃ ብሩኬ ለሷ እሷም ለሱ በቃ ሁለቱ እንዲተሳሰቡ። ትናንትና እንኳን ምናለች ሀይሚ? እንኳን ወዳጇን ና ጥላቷን ለይ ታውቃለች። ዛሬ ላይ ማለት ነው ለቬካ ምናለችው? ሚክጋ ደውላለች አያችሁ ሚኪ ጋር ደውላለች። ሚኪን ፕራንክ ስታደረገው ቀለበቱን መልስልኝ ስጥሊ ለብሩኬ ስትል እሱ እኮ እምነቱን ነው የሰጠሽ እንዴት ስጥሊ እንተያለሽ ምናምን ብሎ ጓገጭ ነው ያለው። ሞቴን እመርጣለሁ ነው ያለው። ይሄንን ከማደርግ ብሞት ይሻለኛል። ማን ነው እንደዚህ ብሎ ዛሬ ላይ ለእናንተ ፍቅር የሚጨነቅላችሁ? ለእናንተ አንድነት የሚጨነቅላችሁ ማን ነው? ስንቶቹ እኮ እናቃለን፣ ጉርጓስ ሲቆፍሩ ነበረ ብሩኬና ሃይሚ እንዲለያዩ ማለት ነው። የሰውን ማንነት የሰውን ትክክለኛ ማንነት በፕራንክ ውስጥ ታገኙታላችሁ። እኔ የትክክለኛ የማይክል የማይኮን እንትን ማንነት አይችዋለኝ ሃይሚ ፕራንክ ያደረገችው ጊዜ ማለት ነው። ሶ ትናንትና እንኳን ምናለች ለሱ ደውልለታለች ለቤካ አያችሁ እና እነዚህ ሰዎች እየታዘቧችሁ ነው። የምሬን ነው። እረፉ እረፉ። እኛ ደስታቸውን ነው የምንፈልገው። እንደው ከቻላችሁ ተውልን፣ ተውልን። ለእኛ አንድነታቸውን ነው የምንፈልገው። ለእኛ ብትተውልን ጥሩ ነው፣ ባይ ነኝ። እግዚአብሔርን ነው ምላችሁ። እና በጣም ሚደብር ነገር ነው እያደረጋችሁ ያላችሁት። እናት አይመለከታትም። እናት የሚዲያ ሰው አይደለችም። እናት አይደለችም። ሚቶብ ላይ እየመጣ የምሰራው አይደለ እዛ ጋር ብሩኬ እነ ሀብቴ ልባቸው እንደሚታመም ስለምታውቁ እናት ተዘቅዝቃ ሲያዩ ወጥተው መልስ ሲሰጡ ምናምን ነገር፣ እነዚህ ልጆች ዳግም እየከፋፈላችኋቸው ነው ያላችሁት። ዳግም እየከፋፈላችኋቸው ነው ያላችሁት። ብታርፉ፣ እንደዚ አይነት ድርጊታችሁ ብትቆጠቡ ጥሩ ነው። ጨረቃ ፋሚሊ ደግሞ ይህንን አይታችሁ ዝም ባትሉ ጥሩ ነው። እንደዚህ የሚያደርጉ ልጆችን በውስጥ መስመር ጠንቅቃችሁ ታውቃላችሁ፣ አይደለም እንደዚህ የሚያደርጉ ብሩኬ፣ ያንተ አፍቃሪዎች ናቸው። እባክህ እንደዚህ እንኳን ቢያደርጉ እንዳትበሳጭ፣ ሌላ ንጹሖቹን መተክ እንዳትናገር። ሃይሚን ብትሆን ንጹሖቹን መተሽ እንዳትናገሪ። ብሩኬን እና አንቺ አንድ መሆን የማይፈልጉ ሰዎች ናቸው። አብዛኞቹ ደግሞ የብሩኬ አፍቃሪ ናቸው ብላችሁ እናንተ የነዚህን ማንነት የምታቆቁ ጠንቅቃችሁ፣ ለልዮቹ በውስጥ ብታስረዷቸው ጥሩ ነው። ምክንያቱም እዚህ ጋር ምንም ያላደረጉ ልጆች መጥተው ቢናገሯቸው ይከፋቸዋል። ለእነሱ ያላቸው ቦታ ነው የሚቀንሰው ማለት ነው እና እኔ ያዩትና የተረዳውትኝ ዛሬ ላይ የብሩኬ አፍቃሪዎች በጣም ብዙ ነገር እያደረጉ ነው። አካውንት እየቀየሩ እናት እየዘቀዘቁ ነው፣ እርስ በራስ እንዲህ። በጣም ነው የተቃጠሉት። በጣም ነው ቅጥል ያሉት ማለት ነው በጣም ማለት ነው። በራ የሆነ ቋንቋ ፈጥረው ደግሞ ሀይሚን በሆነ ቋንቋ ፈጥረው ሀይሚን ጀጃ ያደርጋሉ ምናምን ነገር ብዙ ነገሮችን አይቻለሁ። ብዙ ነገሮችን ታዘቢያለሁ። እንደውም መብራን እየልብ ትስጣችሁ ማለት ነው የምፈልገው። በዛ አጋጣሚ ግን ብሩኬና ሀይሚ መቼም እንደማይለያዩ አስረግጬ ልነግራችሁ ፈልጋለኝ። ግን በጣም ታሳዝናላችሁ። የምሬን ነው ምላችሁ። በጣም ማለት ነው እኛ የእነሱ እኔ እግዚአብሔር ነው ምላችሁ። በተለይ ደግሞ የትናንትን ነው ፕራንክ ቪዲዮ በጣም ነው በጣም ዘራ ከማድረጉ ከማድረጉ ያለፈ በቃ እንትን በዛ ውስጥ ፍቅራቸውን ነው የተገላለጡበት። የትናንትን ነው ማለት ነው። አንድን ሰው ስታፈቅሩት ስትወዱት ለነገ ብላችሁ ስታስቡት፣ በቃ ምን ያክል ከጎኔ ነው፣ ምን ያክል ከአጠገቤ ነው፣ እኔ በተጎዶ ሰዓት ምን ያክል ነው ለእኔ የሚያዝንልኝ ምናምን። ሰው እኮ የሚሰጠው ፈጣሪ እኮ ነው፣ ውዶቼ። ሰው የሚሰጣችሁ ስትታደሉ ነው። ሰው ስጠኝ ብላችሁ ለምናችሁ እንኳን የማታገኙበት ሰዓት አለና፣ አንዳንድ ጊዜ ሰው ሲሰጣችሁ ፈጣሪ አመስግኑት፣ ፈጣሪ የምሬ ነው ምላችሁና ያ የሰጣችሁን ሰው ደግሞ እናንተ ልትፈትኑ ትፈልጋላችሁ። እርግጠኛ አይደላችሁማ እኛ እኮ ተጠራጣሪ እኮ ነን፣ ተጠራጣሪ ነን እና ብሩክ አሁን ያደረገው እንደዛ ነው። ትናንትና እኔ የተረዳውት ነገር ማለት ነው፣ ሀይሚ ምን ያክል ናት፣ እኔን እንዴት ነው የምትንከባከበኝ፣ እንዴት ነው የምትጨነቀኝ ብሎ አስቡ ያደረገው ፕራንክ ነው የመሰለኝ። የትናንትን ነው ማለት ነው። አንዴ ተሸከሚ፣ አንዴ አንቺ ብቻ አንሽኝ፣ አንዴ ምናምን ብቻ በቃ አቅሜ እንኳን አይደውም አላለችም። በቃ የቻለችውን በአማ ለማድረግ ነው፣ ስትንትን ስትል ደፋ ቀና ስትል የነበረው ለማዘን፣ ለማንሳት፣ ምናምን ለማስተኛት፣ ብዙ ነገሮችን ነው ውስጥ ሞክር የነበረው። ሶ ይሄ ምንድን ነው? በቃ ሰው ሲሰጣችሁ እንደዝ ነው። ፈጣሪ ሰው ሲሰጣችሁ ከልቡ እንደዝ ነው የሚያደርግላችሁ ማለት ነው። እኔ በጣም ነው ደስ ያለኛል። አሁን ያሉበት ሁኔታ በጣም እኔ ተመችቶኛል። እናንተ ግን ረፉ።